እንግዲህ ወረቀ አይነቡ ይሄንን ይመስላል። አሁን ደርሷል ማለት ነው። አመሰግናለሁ ጓደኞቼ። ሰብስክራይብ አላደረጋችሁኝ፣ ሰብስክራይብ አድርጉልኝ፣ ላይክ አድርጉኝ፣ ኮሜንትን ጻፉልኝ። ቶሎ ቶሎ ለናንተ አዳዲስ ቪዲዮዎች ለናንተ እዚህ ስለምቀርብ ማለት ነው ጓደኞቼ አበረታቱኝ። አመሰግናለሁ። በጣም ቆንጆ ወረቀ አይነብ ነው እንደምትመለከቱት ነው። ስለዚህ አያመልጣችሁም እናንተም ደግሞ ስትደግፉኝ፣ እኔ እንበረካለው። ጓደኞቼ ይሄን ይመስላል። ይሄ የልብናንን አሰራር ነው የሰራውላችሁ። ኦሪጅናሉ ልብናን ማለት ነው። ያው ማሽ ሁሉ የመጣው ከልብናን ነው፣ እና በጣም አሪፍ ነው። የሰራውት በዘይት ነው የሰራውት፣ በድብስ ሮማን አድርጌ ማለት ነው። ይሄን ይመስላል። ቴንኪዩ አሁን ቀጥታ ወደ አሰራሩ እንገባለን ማለት ነው ጓደኞቼ። ለብ ዛሬ የሚያስፈልገን ግባት ይሄ ነው። ወርቅ አይነብ አሰራር ማለት ነው። እዚ ጋራ መስሪ ያስፈይ መስሪ ኤሽ መስሪ የኢጅፕታን የግብፅ ሩዝ ሁለት ኩባያ ያስፈልገኛል። እዚ ጋራ ሽንኩርት ሁለት ራስ እንደዚህ በደንብ የለቀቀ ያስፈልገኛል። እዚህ ጋር እንደገና ደግሞ ነጭ ሽንኩርት ያስፈልገኛል አራት ራስ፣ እየተጠቀጠቀ ማለት ነው። አራት ፍሬ ማለት ነው። ድንች አራት ድንች እንደዚህ በወፍራሙ በክቡ የተከተፈ ቲማቲም አራት ቲማቲም ያደረኩትኝ ያስፈልገኛል። እዚህ ጋር የሚያስፈልገኝ ነገር ባድሮኔስ ናና፣ እንደገና ደግሞ ክዝብራ ጓደኞቼ፣ ሸበት ያስፈልገኛል ሸበት ማለት ይሄ የአረቂ ማውጫው ማለት ነው፣ ይሄ ነው ያስፈልገኛል። እዚህ ጋር ደግሞ አንድ ሙሉ ወረቀ አይነብ ያስፈልገኛል። እዚህ ጋር እንደገና ደግሞ ዘይት ዘይቱን ያስፈልገኛል። እንደገና ደግሞ ጓደኞቼ ቅመም እዚህ ጋራ ያስፈልገኛል። ጓደኞቼ እንደገና ቅመም ማለት አንድ የሻይ ማንኪያ የአረብ ቅመም ያስፈልገኛል። እዚህ ጋራ ሎሚን ያስፈልገኛል ሁለት ሎሚ ነው የምጠቀመው። እዚ ጋራ ድስ ሮማን ግማሽ የሻይ ማንኪያ ያስፈልገኛል። ጨው ያስፈልገኛል። እዚ ጋራ ማጅ ያስፈልገኛል ጓደኞቼ ማለት ነው። አመሰግናለሁ። እዚ ጋራ ድስት ጥጅ አለው ማለት ነው። ድስቴ ላይ እኔ ዘይት ጨምሬ ያለሁ፣ ግን ለማንኛውም ዘይት ዘይቱን ጨመርኩላችሁ። አንዴ ቡና ሲኒ ሙሉ ነው የጨመርኩት ዘይት ዘይቱን። ሽንኩርት ጨመርኩኝ ከዛ እዚጋ በደንብ እናበስለዋለን። አሰራር የተለያየ ሊሆንም ግን ይሄ የሊብነኖች ዋና ኦሪጂናሉ ሊብነኑን አሰራር ነው ማሳያችሁ በልብስ ሮማን የሚሰራውን ማለት ነው ጓደኞቼ። ጓደኞቼ እዚህ ጋራ እንደምታየ ሽንኩርቴ ቀላ ብሎልኛል። አሁን እዚ ጋራ ነጭ ሽንኩርት ጨምርበት አለው። ነጭ ሽንኩርቴን ጨመርኩኝ። እዛ ነጭ ሽንኩርቴን ጨምሬ ያለው አሁን እዚህ ጋር የምጨምረው ነገር ጓደኞቼ ሩዝን ጨምራለሁ ሩዝን ጨመርኩ ማለት ነው ብዙ አይቆይም ወዲያው ወዲያው ነው የሚጨማመረው ከዛ ጓደኞቼ ሩዝን ጨምሬ እያለሁ አሁን እዚህ ጋር ክብረባችን እንዳለ ባዶኔሱን ና ና ክዝብራ ሸበት እንዳለ ጨመርኩ ማለት ነው ጓደኞቼ፣ እንደምትመለከቱት ጨማመርኩ ማለት ነው። ኦኬ ጓደኞቼ፣ እሱን ጨምሬ እያለሁኝ አሁን እዚህ ጋር ይሄ ምንድን ነው የምንጨምረው? ቲማቲሜን እጨምራለሁ። አያችሁ። የማክሜን ጨመርኩ ማለት ነው። እዛን እንደዚህ ይብላላል ማለት ነው። አብሮ ታያችሁ። አሁን እየመጠጠልን ያለው ውሃ እንትኑን ማለት ነው ቅመማ ቅመሙን፣ ቅጠላ ቅጠሉን፣ ባዶኔሱን ናና ወን ከዝብራ ወን ሸበቱን ሁሉ ማለት ነው እየመጠጠልን ያለው አሁን እዚህ ጋራ የዓረብ ቅመም ድብልቅ ቅመም ስፓይስ ያለ ፓራት ማለት ነው። ከዛም እዚህ ጋር ትንሽዬ ጨው ቁንጥር ጨምራለሁ። ማጅ ስለማደርግበት ጨው ይበዛብኛል። ከዛም ቅርፌ ቀርፌ ማለት ቀረፋ ፓውደር ጨመርኩ ማለት ነው። ግማሽ ማንኪያ፣ ግማሽ ሻይ ማንኪያ። ከዛም ጓደኞቼ፣ ድብስ ሮማኔ ግማሽ ስኒ ጨመርኩ ማለት ነው። ጓደኞቼ በጣም ነው የሚሸተው። ስታው ራሱ ያጥናል። ከዛን ጓደኞቼ እዚህ ጋር ሎሚዬን ጨመርኩ ማለት ነው። አሁን እየጨረስልን ነው ማለት አናበስለውም፣ አይበስልም። ምክንያቱም መልሰን ስናበስ ለምናበስለው አናበስለውን። ከዛን ይሄን በመሰለ ሁኔታ ሳይበስል እኔ ትንሽዬ ማጂ አንድ ማጂ ጨምር ያለው በኋላም ስለምጨምር ለጨውነት ስላለው ጣዕም ስላለው ማጂ ትንሽ ጨምር ያለው በጣም ብዙ ነው። እኔ የምሰራው እናንተ አንዱን ብርጭቆ ለሁለት መክፈል ትችያላችሁ። አሁን እዚህ ጋር በቃኝ ማለት ነው እያችሁ አሁን ይህንን ጨረስን ማለት ነው። ወደ አጠቃለሉ እንሄዳለን ጓደኞቼ። አሁን ወደ አጠቃለሉ ስንገባ ማለት ነው ይሄኛው ወረቀ አይነባችንና ይሄ ወረቀ አይነባችንን እንደዚህ እንዘረጋዋለን ማለት ነው። ከዛ ያዘጋጀነውን አሹ እንደዚህ ነው የምንጨምረው፣ አያችሁ እንደዚህ እንጨምራለን ማለት ነው ጓደኞቼ። ከዛ እንደዚህ ነው የምናደርገው እንደራሴ ያርግ ይሰራው። ይኸውላችሁ ወረቀ አይነባችን እንደዚህ ካደረግን በኋላ እንትነጥ ሻሹአችንን ማለት ነው ሩዟችንን ከዛም በዚህ በኩል እንደዚህ እንጠቀልላለን፣ እንደዚህ እንጠቀልላለን። ከዛ በዚህ በኩልም እንድናመጣዋለን። ከዛ የቀረንንም እንደዚህ እናደርገውና ጓደኞቼ ሲያርከ አያችሁ፣ እንደዚህ እንጠቀልለዋለን ማለት ነው። አሁንም ደግም ደግሞ ላሳያችሁ ለሁላችሁ ጓደኞቼ፣ ይሄ እንደዚህ ነው። ከዛ ይህንን አሸዋችንን እንደዚህ አደረግን ማለት ነው። በዚህ በኩል እንደዚህ እንደዚህ ከዛ እዚህ ጋር እንደዚህ ከዛ እንደዚህ ጋር እንደዚህ ጠቀለልን ነው ማለት ነው፣ ጓደኞቼ ከዛ ሌላም ደግሞ ላሳያችሁ። በጣም ትወዱታላችሁ። ይሄን ወርቅ አይነት ስራው ከባድ ነው፣ ያስጠላኛል። ይሄን ወርቅ አይነት ስሰራ ይሄው ይኸውላችሁ ስራው ስለሚከብድ ማለት ነው። አያችሁ፣ አሁንም እንደዚህ አድርገን እንደዚህ እንደዚህ ጠቀለልን ማለት ነው። በቃ ይሄው እንግዲህ እንዳለ ጠቃላይ ነው ማለት ነው ጓደኞቼ። አሁን እዚህ ጋር የሚያስፈልገኝ ነገር ምንድን ነው? እዚህ ጋር እኔ ድንቻለኝ በጣጥ ማለት ነው፣ በጣጥ እዚህ ጋር አድርጋለሁ። ኦኬ፣ ድንቹን ዙሪያችንን እናደርጋለን። ከዛ እኔ ክዝብራ እንደዚህ አድርግ ያለሁ ይህንን ክዝብራ እንደዚህ ለምን ሽታው ቆንጆ ነው የሚሆነው። እንደዚህ አድርግ ያለ ጓደኞች። ከዛ ይህንን ዙሪያውን እንደዚህ እንደዚህ እናደርጋለን። የጠቀለለውን እንዳለ ማለት ነው። ያያችሁ እንደዚህ ጠቀለዋል ማለት ነው። ከዛ አያሽ እንደዚህ ጠቀልለዋለሁ ከዛ መልቀዋለሁ። ለዙሪያው በጣም ብዙ ወረቀ አይነሉ የሰራሁት ቤተሰብ ቤት ስለሆነ እንደዚያ አለው። ጓደኞቼ አሁን ወደ ሶሱ አሰራር ስንገባ ማለት ነው። እዚህ እዚህ ጋዬ እንደምትመለከቱት እንትን ያለኝ ድስት እያለሁ ድስቴ ላይ እዚህ ጋራ ውሃ እጨምራለሁ። ማጂ ማለት ነው የጨመርኩት፣ ማጂ ጨምር ያለው እዚህ ጋር እንደገና ይኸው፣ ይህንን ማጂ ማለት ነው የጨመርኩትኝ ጨመርኩኝ። ጦር እዛ ላይ ስለጨመርኩኝ አንድ ማጂ ነው የጨመርኩትኝ። ጨው እንዳስፈላጊነቱ እዚህ ጋራ ፍልፍል አስዋት ጨመርኩኝ ጓደኞቼ ከዛ ይሄን እዚህ ጋራ ዘይት ጨመርኩኝ፣ ጓደኞቼ ጨው አልጨመርኩኝም። ለምን ጨው እዛ ላይ ስለጨመርኩኝ ይበዛብኛል ብዬ ማለት ነው። አሁን ጓደኞቼ ምን እናደርጋለን እንሰላችሁ፣ እዚህ ጋችን ኦኬ። አሁን እሳት ላይ ቅደነዋል ጓደኞቼ፣ እሳት ላይ ነው ያለው ስለዚህ ይሄንን እንደዚህ እንጨምራለን። ከዛ ኦኬ፣ አሁን አያችሁ ይሄኛው ለኔ በቂ ነው። አንድ ኩባያን የጨመርኩት እርዙም ስለተቁላላ ከዚህ በላይ አይፈልግም ማለት ነው። በዚህ ሁኔታ እንከድ ነውና ለአንድ ሰዓት ያክል በትንሽ እሳት ነው የምናበስለው። ከዛ በኋላ ተመልሰን እንገናኛለን ማለት ነው። አመሰግናለሁ። እንዴት ናችሁልኝ? አላችሁልኝ? እንዴት ልኝ ሰነበታችሁ? እግዚአብሔር ይመስገን። ዛሬ ደግሞ የማሳያችሁ ቪዲዮ ወረቀ አይነብ ነው። ወረቀ አይነብ እንዴት እንደሚሰራ አሳያችኋለሁ ማለት ነው። ጓደኞቼ፣ ላይ ሰብስክራይብ አደርጋችሁኝ ሰብስክራይብ አድርጉኝ፣ ላይክ አድርጉኝ፣ ኮሜንት ጻፉልኝ። በየጊዜው አዳዲስ ቪዲዮዎች ለእናንተ ይዤ ስለማደርስ ማለት ነው። ቶሎ ቶሎ ቪዲዮዎች እንዲደርስላችሁ ማለት ነው። ጓደኞቼ በጣም አመሰግናለሁኝ። በተረፈ ቲጂ ነኝ፣ የአረብ ሀገር ምግብ አዘጋጅ። በጣም ትወዱታላችሁ፣ በጣም ይወደድላችኋል። ጓደኞቼ በጣም ምጣርጊ ነው የሰራሁትኝ። አመሰግናለሁኝ፣ ሰላሙን ሁኑልኝ። አሁን ወደ አሰራሩ እንገባለን ማለት ነው። ያችሁት እንዴት እንደሚያምር በጣም ነው የሚያምረው፣ በጣም ነው የሚያምረው፣ በጣም በጣም ነው የሚያምረው የእውነት